አሰላሙ አለይኩም ወረህመቱላህ በረካቱ፣ ውድ ቤተሰቦቼ እንዴት ናችሁ? ሰለግናችሁ ይከ ሰላም አልሐምዱላ። ዛሬ ኩሸሪ እያብረን እንሰራለን። እሺ፣ ውድ ቤተሰቦቼ የምንጠብሰውን ሽንኩርት ትንሽዬ ዶቄት አድርገን እናሸዋለን ማለት ነው። ምርጥ ሆኖ እንደወጣለን። ስንጠብሰው ውድ ቤት ሰዎች እንደዚህ ታረግ ነው። በኋላ ስንጠብሰው በጣም ቆንጆ ከረን ይዞ፣ በጣም የሚያምር ከረን ይዞ ነው የሚወጣለን እና ታውታላች እንሻላ። እሺ፣ ውድ ቤት ውድ ቤተሰቦቼ አሁን ደግሞ ለዶሯችን ያዘጋጀነውን ዶቄትና የዳቦ ፍርፋሪ ዶሯችን በጣም ጣም እንዲኖረውና በጣም እንዲጣፍጥልን ከተለያዩ ቅመማቶች እናደርግበታለን።

ካሉ ፈቃድ የቤተሰቦች እንዲህ አድርገን እየቀባን አዘጋጀ ነው ዱቄት ላይ እናደርጋለን ማለት ነው። ይሄው ውድ ቤተሰቦች በዚህ መልኩ አዘጋጅተነዋል። ከዱቄታችን ጋር ደበላልቀን አን ማለት ነው። አሁን ወደ ጠበሳ እንሄዳለን። እሺ ውድ ቤተሰቦች እዚ ጋር ደግሞ ሻሃ ያለኝ ብላሊት ሳይሆን እኔ ፓስታ ነው የምጠቀመው። እናንተ ብላሊት መጠቀም ትችላላችሁ። ትንሽ ዘይት እናደርግበትና እንሃምረዋለን ማለት ነው። ቡኒ እስኪሆን ድረስ እንሃምረዋለን። ሰዎች ከኩሽሪያችን ጋር የምናቀርበው ሶስት እንሰራለን ማለት ነው። ቲማቲ፣ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ማጂ፣ እንደዚሁም ባህራቶች አድርገን እናዘጋጃለን። ይሄ ውድ ቤተሰቦቼ ቡኒ ካደረግን በኋላ ውሃ እንጨምርበታለን ማለት ነው ውሃና ጫው እንጨምራለን እሽ ውድ ቤተሰቦቼ እንደ እንድ አርገን ታበሰልን በኋላ እሽ ማስሪያችንን እንጨምራለን አሁን በስሎልናል እንደምታዩት እሺ ውድ ቤተሰቦቼ እዝህ ምስር አብስለናል። እዚህ ደግሞ ማኮረኒ። አሁን እናደባልቃለን ቤተሰቦቼ። እናንተ ላይ ማደባለቅ ትችላላችሁ ኔግን ማደባልቀው እዛው ላይ ነው ማደባልቀው። ቤተሰቦች በዚህ አይነት መልኩ አደባልቀናል፣ ወይም ደግሞ ሽንኩርታችንን ነው እንጠብሳለን።